አዶናጀምርም ስግጥፍምልመ ምን መጣ የሚጎድል የሚጨምር ነገር የለም። የአምለሰት እና የአዶናይ ኢንተርቪው ዳግም መነጋገሪያ ሆኗል። ጥንዶች መለያየት እየበዛ እየበዛ መጣና የአርቲስቶቹ መለያየቱ ጉዳይም ሌላ ርዕስ ይዞ መጥቷል። ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮችን እንመለከታለን። በጣም መነጋገር የሆኑ ጉዳዮች አሉ። ቀደም ሲል ጠቀስ ያረኳት የአምለሰትና የአዶናይ ጉዳይ አለ። የኢቢኤስ አዘጋጃ አዲሷ በጣም አስገራሚ ቪዲዮ ለቃለች፣ እሱንም እንመለከታለን። ሌላኛው ጉዳይ የጥንዶች መለያየት በየጊዜው በርከት ብሏል። እነዚህንና ሌሎች መሰል ቪዲዮችንም እንዲሁም አዝናኝ አስተማሪ የሆኑ ቪዲዮችን ሰብሰብ አድርጌላችኋለሁ። እነሱን የተመለከትን አብረን ቆይታ እናደርጋለን። እስከ መጨረሻ ድረስ እናንተ ተከታተሉ። እንደ ሁል ጊዜውም በሰሜን በምስራቅ በተለያዩ አቅጣጫ በተለያዩ ምክንያቶች ለሚራቡ ለሚገደሉ ወገኖቻችን ድምፅ መሆን አለብን። ፈጣሪ ያስባቸው ይድረስላቸው። ሰላም ለሀገራችን። ቪዲዮ ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። እስከ መጨረሻ ድረስ የትም የትም የትም እንዳት አንድ ያለችን ክራሻችን ተወሰደች ገይዝ እስኪ ቪዲዮ ኒውት እና ኮመንት አብረን ናነባለን አላዳንኩሽም ማለት ኖሪ አልጠቀም ፍናን እባክሽ ደቂቃ ጨምሪልን። በፍፁም በፍፁም፣ ኤአይ ነው፣ አርቴፊሻል ኢንተጀለስ ራሳችን እናሳምን፣ ኤአይ ነው ይሄ። ምንም ሽምግልና ምናምን ይባል ነገር የለም፣ ኤአይ ነው ይሄ። ግን ጨክኖ መንግስት ወደው ይቅርብን፣ እሷን አስመልስልን። ሁሉም ሊያገባት ፈልገ ነው ወይስ ደግሞ እንደዚሁ ሁሉም እየተቁለጨለጨ እንዲቀር ፈልጉ ነው? ነገሩ ምኞት አይከለከል። ጀነስ ልደቱ ደርሷል። ሰው ሁሉ ምንድን ነው የምትሰጠው አንተ ነው? ቀልብ ነው። ቀልብ የለውም ቀልብ የሚሸጥበት አለ? ቀልብ፣ አደብ። በቃ ለእሱ የሚያስፈልገው ያ ነው። ያንን ነው መግዛት የምችለው፣ የምፈልገውም እሱ ነው። ውድ ስጦታ እሱ ነው፣ ውድ ነገር እሱ ነው

ምንድነው? ቢ እምቢ አለ እንደ በጣም አጨበጨብክ። ምን ልታዘዝ? አዘዝ ወይኔ ጉዴ! ለሽሮ እንደዚህ አጨበጨብክማ፣ ስጋ ማስጋ ብታዘዝ እስክታ ነበር ምትመጣው። ዶክተርና ባለቤቱ ስክት ሲሉ ማለት ትችላለች። በጣም በጣም ጎበዝ ነች። ኢቢኤስ ላይም ከሚያዝናኑን መካከል እሷን በጣም አንደኛ። ባሎን ግን ያው ወደ ኢቢኤስ ገባ ብታረጉ። ሰላም ሰላም። ስምሽን ክርስቲና፣ እንግሊዝኛ ላይ ፊፍቲ ፊፍቲ ሻንት ጥያቄ እጠይሻለሁ። ጥያቄውን በትክክል ከመለሽ ሽልማት አለሽ። ከአንድ ፈረንጅ ጋር ቀጠሮ ይዛችሁ መጣው በሶስት ደቂቃ ደርሳለሁ ለማለት በእንግሊዝኛ ምን ብለሽ ትመልሻለሽ? የፈጠነ በሶስት ሰከንድ ዶሚን ምንድን ነው? ያው በሶስት ደቂቃ ስለሚደርስ ነው። ምን ያስቃል? የነገታ የነገታ ወንድም ወንድም ነው። የሚገርምሽ ያስከላል እሱ ማስከኞ ተወለደ፣ ከሰላሳ ደቂቃ በኋላ እኔም ማስከኞ ተወለደ። በፎቶ አይቼው ቁርጥ እኮ አይ ማጬ ኮተማ ማጬ ማጬ እዚህ አንተ ትንሽ እሱ ወታደር ቤት መጥፍ ተኳሽ ነበረ እና እዛ በደርግ ዘመን ጆሮ ትንሽ ይሸውዳል። በጣም ደንቆሮ ነው። እና ማቻቻል ነው እንግዲህ። አስካለ ሁለት ዓመት ብቻ ነው እኛ ጋር ቆየው እ ወንድሜ ማጨ ና ና ና

በቁምጣ ከጦጣ እዴ ለብቻ ቢያገኘኝ ነው። ይቀርባሉ በጣም ይገርማል። ብቻ መናገር ብቻ ቀራቸው እንጂ ሁሉንም ትዕዛዝ ይቀበላሉ ጦታዎች። በጣም በጣም አስገራሚ ቪዲዮ ነበረ። አዝናናችሁ ተስፋ አደርጋለሁ። የልጅቷ ደግሞ ሪላክስ ማድረግ በቃ በጣም ሪላክስ እያደረገች ከአስፋው መጥፋት በኋላ ራሱ ሌላ ድምቀት ለኢቢኤስ ከሆኑት መካከል ጥበብ አንደኛዋ ነች ብዬ ነው

በቃ ጋሽጋጭኑ ሳይዋጥላቸው ነው ያሳለፉት። እንደዚህ አይነት ጠበቃዎች ወይ ደግሞ እንደዚህ አይነት አባቶች አሉ ብዙ ጊዜ። ሌላኛው የሴቶች የስራ እረፍት ጉዳይ ነው። በሌላ ዓለም የተለመደው ወደኛ ሀገር ቢመጣ ምን ይፈጠራል? ይህንን ቪዲዮ ተመልክታችሁ ሀሳባችሁ ስጡ። በአለማችን ለመጀመሪያ ጊዜ ለግልም ለመንግስትም ሰራተኞች በወር አንድ ቀን የወር አበባ እረፍት መስጠት ጀመረች። የወር አበባን ተከትሎ የሚመጡ ህመሞችና ምልክቶች ከሰው ሰው ይለያያሉ። አንዳንዶች ምንም ትዝ ሳይላቸው ሳምንቱን ሲያሳልፉ ሌሎች ደግሞ ከባድ ህመም ውስጥ ሆነው ቀናቱ እስከሚያልፍ የዕለት ተዕለት ተግባራቸውን አልፎ ፍቅራቸውን የሚያጋሩን ጥንዶች ረዘም ላለ ጊዜ አብረውም ሆነ በተናጠል የሚሰሩት ምንም አይነት የሶሻል ሚዲያ ስራ አለመኖሩ ነው። እሱ ብቻ ሳይሆን ከሶሻል ሚዲያ አካውንታቸው ላይ በጋራ ሰርተው ፖስት ተዋቸው የነበሩትን ስራዎች በሙሉ እንዲወርዱ ማድረጋቸውም ነው ከዛም አልፎ በየግል የኢንስታግራም ገጾቻቸው ላይ ፖስተዋቸው የነበሩትን ፎቶዎችና ቪዲዮዎች በሙሉ ማጥፋታቸው እነዚህ ጥንዶች መካከል ንፋስ ሳይገባ አይቀርም የሚል ጥርጣሬ አሳድሯል። የሚገርመው ነገር ደግሞ ፖስቱ ከጠፋ በኋላ ሰሞኑን ፈሪያት አዲስ የእርግዝና ፎቶን ማጋራቷ ነው። በቃ ስለመለያየት ዜና መሆኑ በጣም ያስገርማል። በተለያዩ ጊዜ ያው መለያየት ስለበዛ ይመስለኛል እንደዚህ አይነት ነገሮች ዜና የሆኑት። ከሱ ውጭ ግን ሁለት ነገሮችን መናገር እፈልጋለሁ። የመጀመሪያው ሰው ፎቶ ስላጠፋ ኢንስታግራሙ ላይ ምናምኑ ላይ ፎቶ ስላጠፋ ተለያይቷል ብሎ ደምደሞ ማስቀመጥ ትክክል አይደለም። ሁለተኛው ደግሞ ሰዎቹ ቢለያዩም ባይለያዩም ቢለያዩም ብለን እናስብ ተለያይተዋል ቢሆንም ራሱ ሌላ ላይፍ ይኖራቸዋል። ላይፍ አይቆምም ይቀጥላልና እኛውን ላይፋቸውን ልረብ ይችላል ብዬ አስባለሁ። ከዛ ውጭ ማለት ሆነ በቃ እንደ ምክንያት ያነሱት አሁን ብዙዎች ፎቶቸውን አጥፍተዋል፣ ደልተዋል፣ አብሮ ቪዲዮ መስራት አቁሟል ምናምን ነው የሚሉት። ከዛ ውጭ ግን የግሉ ላይፍ ስለሚቀጥለው ላይፉ ላይ ኢምፓክት አለው ብዬ አስባለሁ። ላይ ጨመርመር አድርጎ የሚያወሩ ሰዎች ይ ተለያዩ ብሎ ለመዘገብ ወይ ደግሞ ከስምንት ደቂቃ ቪዲዮ በላይ ለማስራት ብዙ መቀባጠር ስለሚፈልግ የሚያወሩ ሰዎች አሉ። ያ ደግሞ የእነዛን ሰዎች ቀጣይ ላይፍ ይረብሻል ብዬ አስባለሁ። አያደርስብን ማለት ነው እንጂ እንደዚህ አይነት ነገር አሁን ይሄን እንደ ቪዲዮ የሚያዩ ሰዎች አሉ። አንዳንድ ሰዎች ስለ ሚዲያ የማያውቁ ኤአይ ነው የአምለሰትና የአዶናይ ቪዲዮ መስሏቸው የሚያወሩ ሰዎች ስላሉ አዶናይ ደግሞ ያው አንዳንድ ጊዜ የመልስ ለማን መልስ እንዴት መልስ መስጠት እንዳለባቸው አላውቅም። ይሄ ራሱ ሌላ ፕሮሞሽን ነው አዶናይ የሰራው መልስ ለሴፍ ሌላ ፕሮሞሽን ወይ ደግሞ ትኩረት ማግኛ መንገድ ነው። አልመጣም አለ ተብሎ እንዲወራለት ስለሚፈልግ ነው እንጂ ይህንን ያኛው ቪዲዮ ላይ ወይ ደግሞ ያኛው ዩቱብ ቻናል ላይ የሰራሁት ቪዲዮ ነ አልመጣም ብሎ ለሴፎ የሰጠው መልስ በጣም ክል እንዳልሆነ በጣም ሲተቹት ከነበሩት መካከል አንዱ ነ ነኝ። እና በትክክል አድሬስ አድርጎ አዶናይ ብሎ አልተናገረም ብዬ ነበር። አምለሰትን ሳላደንቃት አላልፍም በዚህ አጋጣሚ። በጣም ጀግና ሰውነች። በባለፈው የነበራት ካራክተርን ላ ላይ እሱ ሀሳቦቹን እንዲያወራ ፍቃድ ሰጠችው። ሁለተኛው ፓርትቱ ኢንተርቪው ላይ ግን በቃ ማለት የሚወራበትንም ጭምር ነው ያስለፈለፈችው። ና በተለይ ለሴፎ የሰጠችው ቦታ ና ስለ ሴፎ የተናገረችበት መንገድ በጣም በጣም ተመችቶኛል። በጣም በጣም በቃ ማለት ታዋቂ ሰው ከሁለገብ ከእውቅና የበለጠ እውቀት ያላት ከታዋቂነት የበለጠ እውቀት ያላት እንቁ ባለሙያ ነች። ና በጣም በቃ የሚጠበቅ ነገር ነበረ። በጣም ደስ ብሎኛል። ከጠይቀጫቸው መካከል ሴፉን እንዲህ ብለ ተናግረው ነበረ፣ ግን ሴፉን እንደዚህ አይነት ሰው አይደለም ብላለች እና በጣም ትንሽ ትንሽነቱን ያየውበት ነው እና የሚያምንበት ከሆነ ይቅርታ ብሏል። እዛ ቪዲዮ ላይ የይቅርታ ቪዲዮ መስራት መቻል አለበት። በግል ተገናኝቶ ይቅርታ ሊጠይቀው ይችላል። ግን ይሄ ነገር ከሰይፉ አንደበት ሊወጣ እንደማይችል ባለሙሉ ተስፋ ነበርኩኝ። እኔ ቪዲዮን ገብታችሁ ኮመንት ላዩ። ግን የተናገሩትን ነገር እነሱ ማስረዳት ነው አዶናይ ከመጣበት ሲታይ በዚህ መንገድ ጊዜ አንደርስታንድ የምናረግበት ወይ ነው ማለት የአንተ ችግር ነው እንደማለት ነው። በአጭሩ በቃ በሌላ አማርኛ ከዛ ውጪ በተለያዩ ቪዲዮዎች ላይ እንደዚህ ነገር እያወራው ነበር። በቃ እኔን የመለከተኛል ካል ከአንተ ተሳዳቢ ነው ወይ ደግሞ አንተ እሱ የገለጸው አይነት ካራክተር አለ ውስጥ ነኝ ብለህ ካላሰብክ በስተቀር ነ ብሎ አልጠቀሰም። በተደጋጋሚ ተናግሬ ያለው አምለሰትም እሱን አጽኖት ሰታ አውርታለች። ለምን እዛ ደረጃ ያለው ሰው መነካት ስለሌለበት ብዬ ስለማስብ፣ ተራ ቲክቶከሮች፣ ዩቲበሮች ኛ እነሱ ልክ እንደዚህ መልስ መመላለስ አለብን ብዬ ስለማላስብ። ከዛ ውጭ የአዶናይን እውቅና ለበጎ መጠቀሙን ለሁልጊዜም ለሁልጊዜም በጣም በጣም ማደንቅለት፣ ስራው ይሄ ነው። ከዛ ውጭ ሰብ ማስተካከል ጥሩ ነው። ስለ ዩቲናስም ጥሩ ነገር ተመኝ ለ ተላታል፣ አውርተዋል ክሬቲቭ አዋርድ በሁለቱም በአራቱም አሸንፏል ብለዋል፣ ያደርግለት ግን ዩቲናስንም በአፍሪካ አዋርድ ሳፖርት እናርጋት ብዙዎቻችን

ድምፃዊ ጆሲ ጉንፋን ይዞ ከቀኑ መይል እኮ ነው ከርዝመቱ የተነሳ ጋሪሻ ምንም ያልሽውን ነገር አልሰማም፣ ደውለሽ ንገርኝ። አጭር ነው በአማርኛ። አጭሩ ቪዲዮዎቻችን እነዚህን ይመስላሉ። ዘነፍታ እንዳላችሁ ቁም ነገሮች እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ቻናል ክፍያ ጀምሯል። ለሳይልም ቤተሰቦች ቀጣይ እነግራችኋለሁ፣ እንደውም በሰፊው ይህም ክፍያ ጀምሯል። ደሞዝተኛ ሆነናል። በዚህ በዛኛውም ቻናል ኛውንም ቻናል ኮመንት ላይ ቼክ አድርጉት። ቀጣይ በምርጥ ቪዲዮ እና በተሻለ ቪዲዮ አገኛችኋለሁ። ይመቻል